እነሱ ጠርቶኝ ነው በመሃል በቃ ቤት እና በቃ እኛ የእሱ አካውንት ለሰው ይሰጣል። ለምን ነው? አይደለም ጃናኔ፣ እውነት ከሆነ አይደለም። ማርያም፣ ትክክል አይደለም። አሁን ልንገርሽ ባልና ሚስቱ ነው፣ ባልና ሚስቱ ነው ሌላ ሰው እንዳይዝ ጽፍላቸው ምናምን፣ ቴክስቱ ሁሉ ነገር ወደ እነሱ መሄድ ከፈለጉ ባል የሚስቱን አካውንት ይወስዳል፣ ሚስት ደግሞ የባሏን አካውንት ትወስዳል። ታውቂያለሽ፣ ብዙ ጊዜ እንደዚህ አይነት ነገር አለ። ግን ደግሞ እውነት እኔ እግዚአብሔር ምስክሬ ነው ብሩኬ ለሴት ልጅ አካውንቱን ሰጥቶ ኤክሌም ብሎክ አርጎ ይላል ብዬ ምን ሆናችሁ? እኔ እኮ ለምስቅ እኔ እኮ ያልኩት ያልኩት ያላኒ ማለት ነው የገረመኝ ያለው እኮ ምን ይጠቀማል? እስኪ ለሰው እሺ፣ ለሚስጥስ አዎ ልታምነኝ ትችላለህ ብለትና ለታስተጋለ ለሌላ ሰው ሲ ምን ይጠቀማል? ምንድን ነው ይሄ ነገር? እግዚአብሔርን እኔ እኔ ሳላይ ሳላይ እኔ አላምነኝ እኔ ሳላይ እኔ ብሩኬ እንደዚህ እንደውም ብሩኬ ማለት ነው ሲናደዱ ሲጣሉ፣ ያው እንደ ማንኛውም ሰው ስሜት አለው ይሰማዋል። እንጂ ሀይሚንም ስለምሰማት ሰው ሆኖ የማይሰማው ሰው አለ እንዴ? ሲጣሉ እንጂ ማርያምን ባለ ልጅ አይደለም ማለት ጃላኒ ማለት ነው። ይሄ ነገር እውነት አይደለም ብዬ አልደመድምም። እውነት ነው ብዬ እውን አልናገርም። ነገር ግን እውነት ከሆነ ግን እግዚአብሔር ምስክሬ ነው። እኔ እንጃ ምን እንደ መሆን አላውቅም። ለማንኛውም ይመጣሉ። ከቲክቶክ ነው የሚጠፋው፣ ከቲክቶክ ነው የሚጠፋው። የምር እውነት ከሆነ ወይኒ ይህ እኔም የምልሽ እውነትም የሆን ውሸት ግን በቲክቶክ ይመጣሉ አደል? እግዚአብሔር ሰላም ያርጋቸውና ሂደን አሁን እኛ ብቻችን እንደምናወራ ማለት ነው። እነሱ ሲገቡ ገዝጥ ገብተን ገዝጥ የሚገባ ሰው መናገር ይችላል። ለምን አንተ እንደዚህ እንደዚህ ታደርጋለ ብለን ለሰው ሰጠ ሁላችንም የአንተና የሃይማ አድናቂ ነን አደል አንዱን ብሎክ አድርገ አንዱን እንትን የምታ ይሄ ሁሉ እንትን ሰብስክራይብ እኮ አንድ ሴት ወይ ሁለት ሴት አይደለም። ሰብስክራይብ አርጋ እንደዚህ ያደረገች ሁላችንም ሼር አድርገን ነው። ለምን እንደዚህ አይነት ነገር ትሰራልን እንላለን፣ እንጠይቋለን። ችግር የለውም። እግዚአብሔርን እውነትም ይሁን ውሸት ማለት ነው። ግን እኮ እነሱ ሲመጡ እኛ አላደርጉ እንወዳቸአውላደረኩምካለትረታ የማውቀው ነገር ሁሉም እነሱ ሲመጡ እኮ ዛሬ ጠላት የሆኑ ለእሷም ለእሱም ጠላት የሆኑ እዛ ገብቶ ደግሞ እኔ ያናደደኛለሁ። የብሩክ የደጋፊ ወይ የሀይም ደጋፊ ሳይሆን የሁለቱም ፕሮፋይል አድርጎ እያሽቃበጩ ያሉ ሰዎች ነው ያናደደኛለሁ። ቀረበስማ ያኔ በጣም ይገርመኛ እሱም ደሞ ቢያቆም፣ እሱም እኮ እኔ እሱም አላጠፋም አልልም፣ ግን እሱ የራሱ ፕሮፋይል ያረጉትን ሰው በውስጥ ጽፎ ሲጽፍ፣ እነሱ ደግሞ የሱም ፖስት ያረጋሉ። ሲው ያጻፈው ታውቃለች። አሁን እሱ እነሱ በቃ እኛን አናግረዋል ብሎ ጥሩ ነገር መስሏቸው ፖስት ያረጋሉ የሱን አውጥቶ በኋላ ግን ይሄን ነገር ብንጠይቅ እኛ እሱ ስገባ እግዚአብሔርን በቃ ለሱም ጥሩ አይደለም ይጸጸታል። ሁሉ ነገር እነሱ ሲጽፉለት ምናምን በቃ ይህንን ፕሮፋይል አድርጓል። እነሱ ለእኔ ታማኝ ናቸው እነሱ ምናምን አለው ብሎ ስጽፍ ጥሩ አይደለም። በኋላ ሁሉም ወዳጅ አይደለም። ለምን እሱ የሁሉም መመለስ እንዴት እኔ እንጃ እንዲህ ይቻላል እንዴ? እንዲህ ይቻላል እንዴ? እናንተ ማሲና እንትን ነገራችን ላይ እኔ የምለው ሰው በመዘቅዘቅ ሰው ፎቶ በመቅደል ምናምን ምናምን የሚለወጥ ነገር ስለሌለ እና ብታርፉ ይሻላል። የምር ደስ አይል። አሁን እጥሽ ነው። አሁን እነ እንተናም ብታዩ እነ አብሬሽን እነ ማርክን እግዚአብሔርን ሰው እነዚ ልጆቹ ሲጣሉ እዚ መቱ ያስታርቃሉ ምናምን እንጂ በውስጥ ጽፎ አንዷን ዝቅ አድርጎ አንዷን ከፍ አረጉ ሁላቸውንም በቃ ከፈለገ እናንተ ታረቁ ምናምን ብሎ እዚህ መጥቶ ያስታርቃሉ ሰዎችን እንጂ አንዷን ዝቅ። አሁን ከዚህም በፊት ብዙ አለው። ታቃለሽ፣ አንድ ቀን ስቲ አብርሽና እንትና ማርክ አንድ ቀን ከኛ ከዚህ ያሉ ዩቱበሮች ትናንሽ አሉ ዋደ የአንዷን ፖስት አርጎ ይሄን ሰብስክራይብ አርጎ ይሄን እንዲያርጉ ብሎ አቁም ለምን ሁላቸው ሁላችንንም አንድ አይነት ስለሚያውን ማለት ነው። ግን ምን አረጋሉ? እነሱ ደግሞ የአንዷን ሴት በውስጥ አውርቶ ሁሉ ነገር ተባብሎ አውጥቶ፣ ወይ ይሄን ሰብስክራይብ አርጉ ይላሉ። ይሄ ነገር ደግሞ ለነሱ መጥፎ ነው፣ ጥሩ አይደለም። ለምን ለሁሉም ከፍተን ስለማንችል ለአንድ ሰው ሰብስክራይብ አርጎ አንልም ብሎ መተው ነው እንጂ አንዷን ሁለቷን ሴት አምጥቶ ሰብስክራይብ አርጉ ማለት በውስጥ ስለምታዋወቁ። ስለምነጋገሩ ማለት ጥሩ አይደለም። እግዚአብሔር ነው። ከዚህ በፊት አላየሽም እንዴ? ከዚህ በፊት አላየሽም? እንደ ሶስት ነው አራት ሰው እንትን አርጋለሁ እኔ መንሽን አርጋለሁ፣ ሰብስክራይብ አድርጉ ግን ብዙ ሴቶች አሉ አይደል? እንትን ከፍተው ያሉት፣ ዩቲዩብ ከፍተው ያሉት ለዚህ ብዙ ሴቶች ማክፈት ሼር ማድረግ ስለማይቻል እናንተ ተደራረጉ ሰብስክራይብ ብሎ መተው ነው እንጂ ለአንድ ለሁለት ሰው በውስጥ ስለ ማቃቸው ብሎ ሼር ማድረግ ማይሽን ማድረግ ጥሩ አይደለም። እኔ እኮ አላየሁም፣ የምር እኔ አላየሁም። ሌላ ምንድን ነው የምታውሪ? ምህረት አንቺ ቆተታ እኔ ብዙ ታዝብ ያለው ታቃለሽ መሲ ከዚህም በፊት ብዙ ሰዎች ናቸው አይደል፣ እነሱ የሚከተሉት ብሩኬና ሃይሚ ግን የሁሉም እናት እየዘቀዘቁ፣ የሁሉም እህት እየዘቀዘቁ እያዩ እነሱ ደግሞ ለአንድ ልጅ ብሩኬን ስለምታሞግሰው ብቻ ብሩኬን የኔ የብቻዬ የመጀመሪያዬ የግሌ ብላ ስለምትፖስት ብቻ በውስጥ ሂዳ ደውላ። እናቴን ቤተሰቦችን እየሰደቡብኝ ኖ ስላለች ለእሷ ቪዲዮ ተሰርተዋል። ማርያም እግዚአብሔርን ባይ ማና ምስክር የሉ ለአንዲት ሴት ይሄ ሁሉ ተከታይ እያላቸው ማነው የሰራው ብሩኩራሲ በውስጥ ሂዳ ተናግራ ቤተሰቦችን፣ ሰደቡብኝ እናቴ አባቴ ብላ ተናግራ አደል እንደ ወጥቶ እናቴ እናታቸውን እንደዚህ፣ አታርጉ እነዚህ አታርጉ ብሎ የተናገረ እኔ የዛን ቀን ታዘብኳቸው ግን ብዙ ሰው የሚከተለው አይደል እንደ የብዙ ሰው እናት እየተዘቀዘቁ ሲታው እውነት እግዚአብሔርን የሆነ ህሊናቸው ማለት ነው ቢያስብ ኑሮ እዚህ መጥቶ አንቺ ምን ስላልሽ ነው አንቺ ሳታጠፊ መቼስ አይዘቀዝቁም እናትሽን ብሎ በቲክቱ መጥቶ እነማን ናቸው የዘቀዘቁት አንቺ ምን ብለሽ ነው እነሱ ምን አሉሽ ነው ብሎ ሁለታቸውን ችግራቸውን ፈቶ ነው እንጂ ማስታረቅ አለበት በሷ ጎን ብቻ ሆኖ የሌሎቹን ችግር ሳይሰማ እንደዚህ ቪዲዮ መስራት ማለት ነውር ነው። እግዚአብሔር የማን ነው የሰራው የማን ነው? በቃ እኔ አቃለሁ። የምታቁት አቃላችሁ፣ ሂዳችሁ ማየት ይችላላችሁ። ከዚህም በፊት እኔ ከመጀመሪያ ጀምሬ ስለምትከታተል ኮኔውንኮ ነገር አይኗ ማየት የማትወድ ልጅ ናት። ግን የዛን ለሃይሚት ለሃይሚ እንድትደውል አስደርጎ እንድትናገር ከሱ ጋር ወጣ አስደርጎ ወጣ ተናገረች። ከሱ ጋር ይሄን ነገር ዛሬ ቢመጡም እንዳገራለሁ። እውነት ነው፣ ፌት አደለም። ማርያምን አረ፣ በእናታችሁ ነገር አብሩድ በእናታችሁ በእናታችሁ። ወይኔ ወይኔ፣ የት ልሂድ እኔ? ቁ ጨነቀኝ። ምር ነገርም አልፎ አላልኩሽ እኮ ይሄ፣ ዛሬ አይደለም አልፎ አል። ግን ሁሌም ሰው ሲጣላ እዚ መጡ፣ አንቺ ምን አጥፍተሽ ነው ብሎ መናገር ነው። ቆይሺ ለአንድ ሰው እዛ ሂዶ ስለደወሉና ስለተናገሩ አንቺ ጥፋተኛ አይደለሽም ብሎ መተውኑ ኔ አንቺ ምን አጥፍተሻል? አንቺ ሳትናገሪ መቼስ ሌላ ሰው አናገርም ብሎ እዚህ መቶ መፍታት ነው ወይስ እሷን ብቻ ወግኖ መኖር ነው? አዳስ የሚለው ንገሪኝ እስኪ። ሁሉ እንደዚህ አንተ እኮ ኧረ፣ ስሙኝማ አንደኛ በውስጥ የሚያውሩት ነገር ምን እንደሆነ አታውቁም። ምክንያቱም ከነሱ ሪሌሽን ካለ ብዙ ነገር አለ ማለት ነው። ስለዚህ አሁን ኮመንት እየተጻፈ ላይክ እየተደረገ ነው ያለው። እንዴት ብዬ ልናገር ጨነቀኝ። ማሲሲኒ ወይኔ። ባለፈው ቡሩግ መኪና የገዛ ጊዜ ብዙ ሰዎች ቡሩግ ለራሱ ሁሉ ነገር አድርገዋል ለሄሚ ምንም አላደረገም ብሎ ብዙ ሰዎች እዚህ ጋር የተናገረ ነበር። ደግሞ አንድ ሴት ተነስታ ምንድነ ያለችው ይሄ ነገር የሄሚ ደጋፊ እንዳልሆነ እኔ ለሄሚ አሁን አሁን ደውዬ ነው ምነግራት ብላ ደውላ ነገራች። የሁለተኛ ቀን መታ ነው ሄሚ ለምን እንደዚህ ታደርጋላችሁ? እኔና እሱ አንድ ነን ብላ ቪዲዮ ሰራችሁ ማለት ነው። የምሬ ነው ምላችሁት። በዚያው እነሱ አንድ ሰው ብቻ የሚናገሩ ነገር ብቻ ነው የሚሰሙት። ነግራ ነው ነው ነግራ እኮ እንደዚህ ካለችማ ሃይሚ እራሷ ችግር አለባት ነው

ማለሽ ብሮክ ማለት ነው። አንዳንዴ እናቱ ፎቶ ሲዘግዘ ለእናት ብቻ ነው ወጥቶ የምናገረው። በነገራችን አስረግጬ ልንገራችሁ፣ እውነቱም ማለት ነው። ለሄሚ እናት የሄሚ እናት ነው። አዎ ምንም አያባሽ ያባንታ ታዲያ ሀይሚ እኮ የተናገረችው የዛን ቀን ምን እያሉ ነበር? የእሱ አድናቂ ነን ባዮች ለእሷም ይጽፋሉ፣ እዚህ ላይ እንደምናገረው ይጽፋሉ። ወታ ለምንድን ነው የማትናገረው እሷ ብቻ ናት እንደ ከእሱ ጋር የሰራችው ብሎ ያወራሉ። ለን ለዛ ብላ ከምትታመም ወታ ተናገረች። እሷ እኮ ለእሱ መ ጥፎ ነገር አትናገር እኮ ሁላችሁም ያስረዳችሁ ነገር አለ። ለምንድን ነው ለነሱ ቦታ የሚሰጡት? ኖ አደለም። ሀይሚ ራሷ ለምንድን ነው ለእንደዚህ አይነት ነገር ቦታ የምትሰጥ? ቡሩኬ ራሱ ለምንድን ነው ቦታ የሚሰጥ? ንቅ አርጎ ለምንድን ነው የማይተዋቸው? እኮ ነው የሚለው ይሄ ሚዲያ ነው እነሱ የሚኖሩት። ሪል ከሆነ ሪል ላይፍ ካላቸው ለምንድን ነው ይሄ ሚዲያ የአየር ላይ ያለ ሰው የሚናገሩት ይሄ እኮ ስዳደግ የሆነ ማህበራዊ ሚዲያ ስዳደግ የሆነ ማህበረሰብ የያዘ ነው እኮ ያለው፣ የፈለገ የሚናገርበት ብልግና የሚስተመርበት ሚዲያ ነው ያለው፣ አደል። ስለዚህ እነሱ ለምንድን ነው ከነዚህ ሰዎች ጥርቅ ብሎ ራሳቸው የሚያስከብሩት? ነው እኔ ጥያቄ። እኮ እኛም እንደዚህ አንጉ። አሁን ልጆቹም ጥሩ ሆኖ ይሆናል እንጂ የእነሱም ድምፅ ቀርጾ ምናምን ይህው አሉ ፖስት ያደረጉት የእነሱን እየደወሉ ስልክ እየደወሉ ከአፋቸው ምን እንደሚወጣ ለማወቅ ማለት ነው። ጉዞዎች አሉ። አሁን እንደዚህ ቢያደረጉ መጥፎ ሰዎች ኖ፣ እንደዚህ ቢያደረጉ ምንድን ነው? ቆይ እስኪ ምሉት እነሱ በኋላ ይሄን እያወቁ እኔ እንጃ ምን አይነት እንትን አስተሳሰብ እያል እንዳላቸው ላ ነጌ ድምጻቸው ወጥቶ እኛ ለእኛ ጥሩ ናቸው ብለን የምንነግራቸው ሰዎች